ሳታቋርጡ ለሰባት ቀን ጠጥታችሁት ሄዳችሁ ቼክ ተደረጉት። በእርግጠኝነት አሜዚንግ የሆነ ሪዛልት፣ በጣም የማይታመን ውጤት ነው የምታገኙበት። ዛሬ የመጣንበት ኮለስትሮልን እንዴት እንደምታክሙት ነው እንግዲህ። ብዙ ጊዜ ብዙ ቦታ ላይ ኮለስትሮልን በምን እናክመው ወይም ደግሞ ብዙ ቪዲዮዎች ላይ ቲክቶኮችም ላይ ይሄ አትክልት ይሄ አትክልት ስትባሉ ትሰማላችሁ። ብዙዎቹ እንግዲህ መናገር ያለብን ወይ ደግሞ ማስተማር ያለብን በዚህ መልክ ነው ብዬ ስላመንኩኝ እንዴት እንደሚደረግ እንዴት እንደሚሰራ በደንብ እንድታዩት ነው ዛሬ የመጣሁት። ዛሬ ኮለስትሮል እንግዲህ ብዙ ሰው በዚህ ጊዜ ላይ የሚታመምበት ወይም ደግሞ የሚጎዳበት ህመም ነው። ኮለስትሮል ከባድ እንደመሆኑ ስናቀው ደግሞ መድኃኒቱ ምን እንደሆነ ስናውቅ ደግሞ መከታተሉም ደግሞ በጣም ቀላል ነው። ስለዚህ ዛሬ ሮዝመሪ ወይ ደግሞ የጥብስ ቅጠልን እንዴት አድርገን ለኮሌስትሮል እንጠቀምበታለን የሚለው ነው የማሳያችሁ። ስለዚህ ይሄ ፊት ለፊታችሁ እየላችሁ የመጣሁት የጥብስ ቅጠል ነው። ይህን የጥብስ ቅጠል እንግዲህ ምን ያህል ነው የምናደርገው ከላላችሁ፣ ወይም ይቺ እንግዲህ አንዷ ዘነጣፊ በቂ ነች። እንደምታየዋት እንደዚህ ለክታችሁ እዚህ ድረስም ማድረግ ትችላላችሁ። እንደንትኑ ነው ይሄን ሙሉ ብታደርጉትም አይበዛም ጉዳት የለውም። ስለዚህ አንድ ንጣፊ ይሄንን አድርጋችሁ ለሁለት እንደተሰብሩትና እቺ እንደዚች አድርጋችሁ በደንብ አድርጋችሁ ታፈሉታላችሁ። ይሄንንም ስታፈሉት ቅድም እንደነገርኳችሁ እንግዲህ በግማሽ ሌትር ውሃ አድርጋችሁ በደንብ አድርጋችሁ ታፈሉታላችሁ። ከዛም በኋላ ይሄንን የምጠጡት ምግብ ከበላችሁ በኋላ እራታችሁን ከበላችሁ በኋላ ለሰባት ቀን ሳታቋርጡ ለሰባት ቀን ምጠጠጥታችሁት ሄዳችሁ ቼክ ተደረጉት በእርግጠኝነት አሜዚንግ የሆነ ሪዛልት በጣም የማይታመን ውጤት ነው የምታገኙበት። ያ ማለት የኮሌስትሮል መድኃኒት እየወሰዳችሁ ላላችሁ ሰዎች መድኃኒታችሁን ተዉ ማለታችን አይደለም። እንዴት ነው የምታደርጉት? ከሰባት ቀን በላይ ከወሰዳችሁት ጥሩ ኮሌስትሮላችሁን ስለሚያወርደው ይጎዳቸዋል። ስለዚህ በወር ውስጥ ለሰባት ለሰባት ቀን እያደረጋችሁ በተለይ ኮሌስትሮል መጠናችሁ ከ250 ወደ 300 የገባባችሁ ሰዎች የሚያስደስት ለውጥ ታገኙበታላችሁ። ስታደርጉት ግን ሰባት ቀን ብቻ ይችን በግማሽ ሌትር ውሃ አፍልታችሁ ነው። ከዛ በላይ ከሆነባችሁና ኮሎስትሮላችሁ በጣም አልወርድ ብሎ መድኃኒት እየወሰዳችሁ ከሆነ ስቲል ይሄንን መውሰድ ትችላላችሁ። ይህን ከወሰዳችሁ በኋላ ግን ልክ ሰባት ቀኑን ስትጨርሱ ዶክተራችሁ ጋር መሄድ ትችላላችሁ፣ መድኃኒት የምትወስዱ ሰዎች። ሌሎቻችሁ ደግሞ ላብራቶሪ ሄዳችሁ ቼክ ማድረግ ማሰራት ትችላላችሁ። በጣም የሚገርም ለውጥ ነው ያለው። ስለዚህ ኮሎስትሮል ለሚያስቸግራችሁ ሰዎች ወይ ደግሞ ኮሎስትሮል ለበዛባችሁ ሰዎች ይሄ የጥብስ ቅጠል የእውነት የእውነት ነፍስ አዳኝ የሆነ መድኃኒት ነው። ስለዚህ ተጠቀሙ ሰዎች። እንግዲህ ዛሬ ደግሞ እንደገና ከዚህ በፊት በሰጠኋችሁ ቲፖች መሰረት ብዙዎቻችሁ አስተያየት፣ ምስጋና አቅርባችኋል። እኔም አመሰግናለሁኝ። እንግዲህ ከዚህ ቀጥሎ ደግሞ ለጆይንት ፔን ወይም ደግሞ ለአርትራይተስ እንዲሁም ለኮለስትሮል፣ ኖዣ ቮሚቲንግ ላለባችሁ ሰዎች ብሎቲንግ ላለባቸው ሰዎች፣ ጋዝ ለሚበዛባቸው ሰዎች ዝንጅብል እንዴት አድርጋችሁ እንደምትጠቀሙት ነው። ስለዚህ ሜሊ ምንድነው፣ ዝንጅብል ለብዙ ነገር ጠቃሚ ነው። ከዚህ ውስጥ ግን ጎተት አድርገን የምናወጣው ምንድን ነው? አንደኛ ለኮሎስትሮል ይሆናል። ሁለተኛ ደግሞ ለጆይንት ፔን አንቲኢንፍላማቶሪ ስለሆነ አርስትራይተስ ላለባቸው ሰዎች እንዴት አድርጋችሁ እንደምትጠቀሙበት። ይሄ እንግዲህ እንደምታዩት እዚህ ጋ የተዘጋጀ ዝንጅብል አለ። ዝንጅብል እንግዲህ ጁሱን በምሰራበት ጊዜ አልጠውም አይላጥም። ሳይላጥ እንዳለ በደንብ ሆኖ ታጥቦ ነው የሚዘጋጀው። ከዛም በኋላ እንዴት ታደርጉታላችሁ? ጁሱ ከወጣ በኋላ እንዴት ይሰራል የሚለውን ላሳያችሁ። አሁን አብረን እንከታተል። እንግዲህ ተመልካቾቻችን አሁን እንደምታዩት የዝንጅብሉ ጁስ በዚህ መልክ ተጠናቋል። ይሄን እንግዲህ ያደረግነው ምንድን ነው? ይሄ ምንም አይነት ውሃ አልገባበትም የግማሽ ኪሎ ዝንጅብል ውጤት ነው። እንግዲህ ግማሽ ኪሎ ይሄን ያክል ዝንጅብል ጁስ ይወጣዋል። ይሄን ዝንጅብል ጁስ እንግዲህ ምንድን ነው የምናደርገው? እዚህ ጋር ለእናንተ ለማሳየት እንዲመቸኝ አንድ ሊትር ውሃ ከዚኛው ጁስ ጋር ነው አንድ ለሚደባለቀው ከተደባለቀ በኋላ እስኪ ረጋ ድረስ እንጠብቀዋለን ከረጋ በኋላ ደግሞ ከስር የሚዘቅጠውን ነገር አሳያቸዋለሁ። ያ የሚዘቅጠውን ነገር ትተን ዋናውን ነው የምንጠቀመው። ስለዚህ አሁን ምንድን ነው የማደርገው ይሄኛውን ወደዚህኛው እገለብጠዋለሁ ማለት ነው። ስለዚህ አሁን ምን አገኘን ማለት ነው? ይሄንን አግኝተናል ከዛም እናደርጋለን ሼክ እናደርገዋለን። አሁን ይሄ እንግዲህ አንድ አንድ ሊትር ከሩብ አካባቢ የዝንጅብል ጁስ አግኝተናል ማለት ነው። ምክንያቱም ግማሹ ኪሎ ወደ ሩብ ሊትር አካባቢ ነው የወጣው። ይሄ ሩብ ሊትር ከአንድ ሊትር ጋር ሲደባለቅ አንድ ከሩብ ወጥቶታል። ይሄ እንግዲህ ከዘቀጠ በኋላ ከዚህ ውስጥ የማንፈልገው ነገር ስላለ ከዘቀጠ በኋላ እንዴት እንደምትጠጡት ወደ ብርጭቆ እንዴት አድርጋችሁ እንደምትሉት ደግሞ ከዘቀጠ በኋላ ደግሞ አሳያችኋለን። እንግዲህ የግሪንኬር ቤተሰቦች አሁን እንደምታዩት የዝንጅብሉ ጁስ በዚህ መልክ ጠሏል። እንግዲህ ላሳያችሁ የሞከርኩት ምንድን ነው? ይሄ የምታዩት እዚህ ጋ የዘቀጠው እንግዲህ፣ ቀስ እያለ እንደ ጁሳችሁ መጠን ከፍም ዝቅም ሊል ይችላል። ይሄ እንግዲህ የምታዩት ብዙ ሰው ስንጠጣ ጨጓራችንን ነካን፣ ጨጓራችንን አመመን የሚለን እንግዲህ ይሄኛውን እየጠጣችሁ ነው ማለት ነው። ስለዚህ ዝንጅብል ጁስ ካዘጋጃችሁ በኋላ አስቀምጣችሁት፣ ይሄ እስኪጠል ድረስ መጠበቅ አለባችሁ። ይሄን ደግሞ ከዚህ በኋላ እንዴት ነው የምትጠጡት? አንድ ብርጭቆ ታመጡና አንድ የሾርባ ማንኪያ ከዚህ ትቀዳላችሁ። ስለዚህ አንድ የሾርባ ማንኪያ አንድ ብርጭቆ ላይ እንደዚህ ከቀዳችሁ በኋላ ከዚህ በኋላ የምታደርጉት ደግሞ ውሃ ትሞሉት አላችሁ ማለት ነው። ይህንን ውሃ ትሞሉትና ልክ በዚህ መልክ ታዘጋጁታላችሁ። በዚህ መልክ ከተዘጋጀላችሁ በኋላ መጠጣት ትችላላችሁ።